ማን ነው የዚህ የሁለት መቶ ካሬ ቦታ ባለቤት የሚሆን እድለኛ? ለዛሬ እየላቸው የቀረብኩት ወሎ ኮምቦልቻ ነው። ህጋዊ ነው። አካባቢው እንደምታዩት ቤቶችም ተሰርተዋል። አሁን ራሱ እየተሰራ ነው ያለው። መስራት ትችላላችሁ፣ ከፈለጋችሁ በብሎኬት ከፈለጋችሁ በእንጨት ቤት መስራት ትችላላችሁ። የሚያግዳችሁ ነገር የለም። እንደ ፍላጎታችሁ ነው። ከሀገር ውጭ ያላችሁ ባከን፣ እስኪ ዋጋው ቀነስ ያለ ለትርፍም የሚሆንና ለመኖሪያም የሚሆን አቅርብልን ብላችኋል። ይሄው እየላችሁ ቀርብ ያለው እንደ አልፋችሁ ብሩ ስለተፈለገ ነው። የዚህን የሁለት መቶ ካሬ ቦታ ዋጋ የምነግራችሁ ይሆናል የማህበር በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች እየመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገጆች የመሰከሩ ለተቀሩለት ዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ፣ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ ቻናል አርማጅ ተመልካችሁ፣ ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቻናል ቤተሰቦች፣ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። መግቢያ ላይ እንደሰማችሁት የማህበር 200 ካሬ ነው፣ ሁሉ ኮምቦልቻ ለመኖሪያም የሚሆን ለትርፍም የሚሆን ዋጋው ያልተጋነና አቅርብ እያላችሁ ነው። ከሀገር ውጭ ያላችሁ ልጆች እንግዲህ ይሄው እየላችሁ ቀርብ ያለው እንዳልፋችሁ። አካባቢው እንደምታውቁት ይሄው የደመቀ ሰፈር ነው። አሁን ራሱ ቤት እየሰሩ ነው ያሉት ሰዎች የቡልኬ ቤትም የእንጨት ቤት መስራት ትችላላችሁ፣ እንደ ፍላጎታችሁ። ዋጋውን እነግራችኋለሁ ለዛሬ የላቸው የቀረብኩትን ቦታ። በቅድሚያ ኢድኩም ሙባረክ ብያለሁኝ፣ እንኳን አደረሳችሁ ውደ ቻናላችን ቤተሰቦች። ለዛሬ እንግዲህ ጊዜ የላቸው የቀረብኩትን ቦታ ዋጋውን ከማወቃቸው በፊት ጥያቄ ለምታቀርቡልኝ እህት ወንድሞቼ እየደወላችሁና እንደዚሁም ደግሞ ኮመንቱ ላይ የምታደርገዋላችሁ፣ እኔ በተደጋጋሚ ተናግሬያለሁኝ ብዙዎቻችሁም ታውቃላችሁ። ቦታ ለምንድን ነው ስም የማይዞረው እያላችሁ እንደዚህ ጥያቄ የሚሆንባችሁ ቦታ ስም አይዞረም የየትኛውም ሀገር ማለት ነው ቤት ላው ላይ ካልኖረ የተወሰነ ቢያንስ ሁለት ክላስ እንደዚህ ሰርታችሁ ማዞር ትችላላችሁ። የሚያግዳችሁ ነገር የለም። ታውቃላችሁ ለምን እዚህ ጋር ከሩቅ ሀገር ቤተሰብ ልካችሁ የምታለፉ ስላላችሁ አሁን እራሱ ያልገባችሁ አላችሁ። እንግዲህ ቪዲዮ ብታዳምጡ የተመረጠ ነው። እናንተም እዚህ ጋር ያላወቃችሁትን ታውቃላችሁና እኔን ደግሞ በውስጥ መስመር እንደዚህ ገብታችሁ ሪከርድ አድርጋችሁ ለምን ትብሏት መልስም እያላችሁ ልጆች ማለት የምትቆጥሩ ልጆች አላችሁ እመልስላችኋለሁኝ። እንደዚሁም እያስተናገርኩላችሁ ነው። ቤተሰቦቻችሁን ስትልኩ እያያችሁ ነው፣ በተግባር ማለት ነው። ዋጋ የተስማሙት ገዝተ ይሄዳሉ፣ ያልተስማሙት ይመለሳሉ። ስለዚህ እናንተም ቤተሰብ ከመላካችሁ በፊት ከማልፋታችሁ በፊት አስባችሁ ወሰናችሁ። አካባቢውን እንግዲህ ከእኔ በደንብ አድርጌ ነው ቀርጬ እመለቅላችሁ፣ ዋጋውን እነግራችኋለሁ። ለዛሬ ደየላቸው የቀረኩትን ቦታ ላይክ አድርጉ፣ ሼር አድርጉ። ለወዳጅ ዘመዳችሁ ለምታበረታቱኝ አመሰግናለሁ። በተለይ ከአገር ውጭ ያላችሁ እህት ወንድሞቼ፣ አገር ውስጥም ያላችሁ እህት ወንድሞቼ አመሰግናለሁ። ቃላት ያጥረኛል። አንደኛ እዚህ ጋር ልታውቁ የሚገባው እኔ የማህበር ቦታ ለመቀረጽ ሲሄር ናቶሎ ሲሉኝ ሻጮች ማለት ነው። ዳይሬክት ከባለቤትም ጋር የምገናኘው አለ፣ በደላላም የማገኘው ቦታም ቤትም አለ። እንግዲህ ክኔ ከእነሱ የሰማሁትን አረጋግጬ ነው ይህን ህልበል ከዛም ሲቀርቡ እንቀንሳለን ሲሉኝ ነው ብዬ እነግራቸዋለሁኝ። የአምስት ሰው እና የአራት ሰው ነው እዛ ማህበር ላይ ቀርጬ የምመጣው ማለት ነው። ተቸግሮ የሚሸጥና ሳይቸግረው የሚሸጥ አንድ አይደለም። ዛሬ አንድ ሰው ቦታ ሁለት መቶ ካሬ አቅርቤ ከሆነ ነገ ደግሞ የሁለተኛውን ሰው አቅርብልን ያለኝን የቀደመን ሰው ነው የማቀርበው ማለት ነው። ስለዚህ መጀመሪያ ላይ ደግሞ እናንተ ስታናግሩኝ ለቀደመ እያስተናገድኳቸው ነው። ቤተሰብ ስትልኩ እዛ ቦታ ከጎኑ ያለውን አንደኛ ደረጃ ላይና ሁለተኛ ደረጃ ላይ የሚሸጠውን አስረድቻቸው ባለቤቶቹ እዛ አካባቢ ያሉትንም እየሰሙ ነው የሚሄዱት። እናንተን ቅሬታ የሚያደርባችሁ አለ ብዬ አላስብም። እንደዚህ የአራቶች እና አምስቶቹ ሰዎች እየስቀርብ በየተራ ነው የምለቀው፣ እና ዋጋውም ይለያያል። ይህን ታቃላችሁ ብዙዎቻችሁ ትረዳላችሁም። አንዳንድ ልጆች አላችሁ የማትረዱ። ለዛም ነው ግልጽ ላርግላችሁ ብዬ ነው ዛሬ እንግዲህ እየላችሁ የቀረብኩት። ማህበረ ብያቸዋለሁ። መግቢያ ላይ እንደሰማችሁት ዋጋው እንደዚህ የተጋነነ አይደለም፣ ብሩ ስለተፈለገ ነው። እንደምታወት ይኸው አካባቢው የደመቀ ነው። የእንጨት ቤትም ተሰርቷል፣ የብሎኬት ቤትም ተሰርቷል። ለምንድን ነው ቦታ ስም ማይዞረው ላላችሁ ቅሬታ ላደረባችሁ አይዞርም። አጣርታችሁ ግዙ። ያንን የምትገዙትን ሰው ከጎረቤት መልካም መሆኑንና እንደዚህ ለሰው አላህን የሚፈራ ፈጣሪውን የሚፈራ መሆኑና አለመሆኑን አካባቢ ላይ ሄዳችሁ ማጣራት ትችላላችሁ ማለት ነው። ይህንን ማወቅ አለባችሁ። ለማታውቁ ግልጽ እያደረግኩላችሁ እያስረዳኋችሁ ነው። እስከዛሬም ወሎ ከሚሴ የማህበር ቦታ ባከን አቅርብልን እያላችሁኝ ትገኛላችሁ። ሁለት መቶ ካሬና መቶ ሰማንያ ካሬ ካርታ ፕላን ያለው አቀርብላችኋለሁ። መቶ ሰላሳም ካሬ አለ። መቶ ሀያ አምስትም ካሬ አለ። ይህንን ማወቅ አለባችሁ። መቶ ሀያ አምስት ካሬ ላይ እስከ ሶስት ክላስ ድረስ ይሰራል ማለት ኩሽናም ያሰራል የሚያንስ አይደለም። እንደ አቅማችሁ አለ። ከእናንተ የሚጠበቀው ፍላጎታችሁን አቅማችሁ ከሚፈቅደው አካባቢ ላይ መወሰን ነው እንጂ እያቀረብኩ ነው፣ እያያችሁ ነው። ቤት ቦታ ሳትገዙ እስከ ሀያ አመት ድረስ የቆያችሁ አላችሁና በተለይ ከሀገር ውጭ ያላችሁ እነዚም ደግሞ አናገኝም እያላችሁ ብራችሁን ባንክ ቤት አስቀምጣችሁ ተስፋ የቆረጣችሁ አይቻለሁኝ። ተስፋ እንዳትቆርጡ አቀርብላችኋለሁኝ። ከእናንተ የሚጠበቀው ለዚህ ለዩቲ ቻናል አዲሱ ናችሁ፣ ሰብስክራይብ አድርጋቸው፣ የደሎ ምልክቱ ስትጫኑ ቪዲዮ በመለቅ ሰዓት ይደርሳችኋል ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ እየላቸው የቀረኩት የወሎ ኮምቦልቻው ሁለት መቶ ካሬ የማህበር ነው ብያቸዋለሁ። እንደሰማችሁት መግቢያ ላይ ዋጋው አንድ ነጥብ አንድ ነው፣ ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ አናግሩኝ። ወደ አምስት መቶ ሀምሳ ቪዲዮዎችን ለቅቅ ያለሁኝ የተሸጠው ተሸጠ ያልተሸጠው አልተሸጠም ብዬ አስተናግዳቸዋለሁ። ቤቴን ጎብኙት። ለበለጥ መረጃ እንደዚሁም ደግሞ አክሲዮን የሚሸጥ አለ። ወሎ ኬሚሴ የአንድ ሰውጣ መሰረቱ ከታች የተጠናቀቀ ነው። አንድ ነጥብ አንድ ነው፣ ድርድር አለው። ስልክ ቁጥር መግቢያም ላይ አለላችሁ። አክሲዮን ያው የስራ ቦታ ነው፣ ብዙዎቻችሁ ታውቃላችሁ። አፓርታማ ደግሞ የመኖሪያ ነው። ደሴ ገራዶ አለ የአንድ ሰውጣ ባለሶስት መኝታና አንድ ሱቅ ያለው ዋጋው አምስት መቶ ሺ ብር ነው፣ ድርድር አለው። በየወሩ የሚቆጠበው አምስት ሺ ብር ነው። የስማዘሪ አምስት ሺ ብር ነው በየሶስት ወርና አራት ወር እስተ 40ሺ 30ሺ መዋጮ አለው። የመዋጮ በምታወጡ ሰዓት የምትሸጡበት ብር እየጨመረ ይሄዳል። ብዙዎቻችሁ ታውቃላችሁ። ለማታውቁ ነው። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ